ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎቹ ይዘናል። ዋና ዋናዎቹ እናስቀደም። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ተሰምቷል። ዝርዝሩን ከማራኪ የምናደርሳችሁ ይሆናል። በሌላ በኩል የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለአንድ ዓመት ሊራዘም እንደሚችል ጠቅላይ ሚኒስትር አብይ አህመድ ጥቆማ ሰጥተዋል። በዝርዝር እንመለስበታለን። በተጨማሪም ለአምስት አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፈቃድ መሰጠቱን የታላቁ ሕዳሴ ግድብ በመጪው መስከረሙ አካባቢ ተጠናቆ ወደ ስራ እንደሚገባ መገለጹንና ዘመናዊ የህዝብ ማመላለሻ ጀልባዎች ወደ ሀገር ቤት እየተጓዙ መሆኑን ከማራኪ የምናደርሳችሁ ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። ሁለት ዘመናዊ የህዝብ ማመላለሻ ጀልባዎች ተገዝተው ከጅቡቲ ወደ ወደ ሀገር ቤት እየተጓዙ መሆኑ ተጠቆመ። በኢትዮጵያ የባህር ትራንስፖርትና ሎጂስቲክ የተገዙ ሁለት ዘመናዊ የህዝብ ማመላለሻ ጀልባዎች በተሽከርካሪ ተጭነው ከጅቡቲ ወደብ ወደ ሀገር ቤት እየተጓዙ መሆኑን ተቋሙ አስታውቋል። ጣናነሽ ሁለት የተሰኘው አንደኛው ዘመናዊ የህዝብ ትራንስፖርት ጀልባ 38 ሜትር ርዝመት እንዳላት ያስታወቀው ተቋሙ በአንድ ጊዜ 188 ሰዎችን የመጫውን አቅም እንዳላትም ገልጸዋል። ሌላኛዋ መለስተኛ ፈጣን ቃኝ ጀልባ ዘመናዊ የሰው ማጓጓዣና የመዝናኛ ጀልባ መሆኗን ከኢትዮጵያ የባህር ትራንስፖርትና ሎጂስቲክ ያገኘነው መረጃ ያሳያል ጀልባዎቹ በጣና ሐይቅ ላጫጭርና መደበኛ የትራንስፖርት አገልግሎት እንዲውሉ የተገዙ መሆናቸውንም በመረጃው ላይ ተመላክቷል። ባለስልጣኑ ለአምስት አዳዲስ የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጠ። የኢትዮጵያ የካፒታል ገበያ ባለስልጣን በዛሬው ዕለት ለአምስት አዳዲስ ድርጅቶች የካፒታል ገበያ አገልግሎት ሰጪዎችን ፍቃድ መስጠቱን አስታውቋል። ባለስልጣኑ ለካፒታል ገበያው እንቅስቃሴ ቁልፍ ሚና ለሚኖራቸው የካፒታል ገበያ አገልግሎት ሰጪዎች ፈቃድ የመስጠት ስነሥርዓት በአዲስ አበባ አካሂዷል። በስነሥርዓቱ ላይ የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን የቦርድ ሰብሳቢ ማሞ ምረቱ ባለስልጣኑ ለአምስት የካፒታል ገበያ አገልግሎት ሰጪዎች ፈቃድ መስጠቱንም አስታውቀዋል። ይህም ለኢትዮጵያ የፋይናንስ ስርዓት መሻሻል ከፍተኛ ፋይዳ እንዳለውም አስገንዝበዋል። የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና በበኩላቸው ገበያው ለሀገር ኢኮኖሚ እድገት ከፍተኛ ሚና ቢኖረውም በአግባቡ ሳይሰራበት መቆየቱን አንስተው ይህንኑን ተከትሎ የካፒታል ገበያ ባለስልጣን በማቋቋምና የተለያዩ የአሰራር ስርዓቶችን በመዘርጋት እየተሰራ እንደሚገኝ መግለጻቸውን ኢዜአ ዘግቧል። በኢትዮጵያ የመጀመሪያዎቹ የኢንቨስትመንት ባንኮችና የሰነደ መዋለ ንዋይ ገበያ አከናዋኝ ፍቃድ የተሰጠበትና አጠቃላይ ፍቃድ የተሰጣቸው የካፒታል ገበያ አገልግሎት ሰጪዎች ቁጥር ከአራት ወደ ዘጠኝ ከፍ ያደረገ ነውም ብለዋል። አዲሶቹ የካፒታል ገበያ አገልግሎት ሰጪዎች የኢትዮጵያ የፋይናንስ ዘርፍ ስኬትና ዘላቂነትን በማረጋገጥ ገበያውን ለመቅረጽ የሚጫወቱት ሚና ወሳኝ መሆኑንም አስገንዝበዋል። ፍቃዱ የተሰጣቸው ድርጅቶች ሲቪ ካፒታል አክሲዮን ማህበር ኢንቨስትመንት ባንክ፣ ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ኢትዮ ፌዴራሊቲ ሴኩሪቲስ አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝ፣ ኤችስቲ ኢንቨስትመንት አድቫይዘር ሰርቪስስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ፣ እንዲሁም ኢኪዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ መሆናቸውም ተገልጿል። ከተጀመረ 15 ዓመታትን ሊያስቆጥር የቀናት ዕድሜ የቀረው የታላቁ ሕዳሴ ግድብ በመጪው መስከረም ወር ተጠናቆ ወደ ስራ እንደሚገባ ተገለጸ። መጋቢት 4 2003 ዓ.ም የተጀመረው የታላቁ የኢትዮጵያ ሕዳሴ ግድብ ላለፉት 15 ዓመታት ለሚጠጋ ጊዜ የግንባታ ስራው ሲከናወን ቆይቷል። 15 ዓመታትን ሊደፍን የቀናት ዕድሜ የቀሩት ግድቡ በመጪው መስከረም ወር እንደሚጠናቀቅም ተገልጿል። ይህ የተገለጸው ጠቅላይ ሚኒስትር አብይ አህመድ የ2017 በጀት ዓመት መጀመሪያ ግማሽ ዓመት የአፈፃፀም ሪፖርት መነሻ በማድረግ ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ነው። እንደ ጠቅላይ ሚኒስትሩ ገለጻም በሚቀጥሉት ስድስት ወራት የታላቁ የኢትዮጵያ ህዳሴ ግድብ ሪቫን ቁርጠን ታሪክ እናደርገዋለን ብለዋል። አክለውን ከግብፅ ጋር ባለው ሁኔታ ከግብጽ የውጭ ጉዳይ ሚኒስተር የደህንነት ሹም ጋር ከአንዴም ሁለት ጊዜ ንግግር ማድረጋቸውን አንስተዋል። የህዳሴ ግድብ በታችኛው ተፋሰስ ሀገራት በተለይም በግብፅ ላይ የሚያመጣው ችግር የለም ያሉ ሲሆን እነሱ ሱንም መጉዳት አንፈልግም። ስጋታቸው ድርቅ ቢመጣ ብንስ የሚል ቢሆንም አባይ መነሻውን ከኢትዮጵያ በማድረጉ ለእነሱ ስጋት የሚሆን ነገር የለውም ብለዋል። ለፕሬዚዳንት አልሲሲ በገባ ነው ቃል መሰረት ህዳሴው ሲሞላ ከአስዋን ግድብ አንድም ሊትር ውሃ አንቀንስም ባለው መሰረት የህዳሴ ግድብ ውሃ ሙሊት ተጠናቆ ከግብጽ ላይ ምንም አይነት ውሃ አልቀነስንም ሲሉም ገልጸዋል። ከዚህ በኋላም ከግብጽ ጋር ውይይት በማድረግ የሁለቱንም ህዝቦች ተጠቃሚነት ለማድረግ መስራት እንደሚገባም አንስተዋል። እንዲሁም ለንግግር ለ ውይይትና የህዳሴ ግድብን ለማስጎብኘት የኢትዮጵያ በር ክፍት ነው ሲሉም መልእክት አስተላልፈዋል። የትግራይ ጊዜያዊ አስተዳደር የስልጣን ጊዜ ለአንድ ዓመት ሊራዘም እንደሚችል ጠቅላይ ሚኒስትሩ ጥቆማ ሰጡ። የትግራይ ክልል ጊዜያዊ አስተዳደር የተቋቋመበት ህግ ተሻሽሎ የስልጣን ጊዜው ለተጨማሪ አንድ ዓመት ሊራዘም እንደሚችል ጠቅላይ ሚኒስትር አብይ አህመድ ጥቆማ ሰጥተዋል። የጊዜያዊ አስተዳደሩ ስራ ከተገመገመ በኋላ በግለሰቦች ደረጃ ለውጥ ሊካሄድ እንደሚችልም አብይ ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት የትግራይ ጉዳይ ወቅታዊ የፖለቲካ ሁኔታን በተመለከተ ከፓርላማ አባላት ለቀረቡላቸው ጥያቄ በሰጡት ምላሽ ነው። ዶክተር አብይ በዚህ ምላሻቸው የትግራይ ክልልን በአሁኑ ወቅት እየመራ የሚገኘው ጊዜያዊ አስተዳደር የተሰጠው የሁለት ዓመት ጊዜ ማለቁን አመላክተዋል። የጊዜያዊ አስተዳደሩ የስልጣን ጊዜ ለማራዘም የፕሪቶሪያል ስምምነት በሚያስከብርበት መንገድ የህግ ማሻሻያ እንደሚያስፈልግ ለፓርላማ አባላቱ አስረድተዋል። በትግራይ ክልል አካታች ጊዜያዊ አስተዳደር እንዲቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት የጸደቀው መጋቢት 9/2015 ዓ ነበር። በትግራይ በአሁኑ ወቅት ያለው ሁኔታ በቅርቡ እንደሚገመገም የተናገሩት ጠቅላይ ሚኒስትር አብይ አህመድ ከዚህ በኋላ ጊዜያዊ አስተዳደሩ የተቋቋመበት ህግ ወደ ማሻሻል እንደሚገባም አስረድተዋል። ይህንንም ለማድረግ ከአቶ ጌታቸው፣ ከሌተናል ጀነራል ታደሰ ወረደና ከሌተናል ጀነራል ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶችን ሲያካሂዱ መቆየታቸውንም ገልጸዋል። ጊዜያዊ አስተዳደሩ ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያል ስምምነት በሚያስከብር መንገድ እስከ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀት እና ህዝቡን የስልጣን ባለቤት የማድረጉን ሂደት ማረጋገጥ ይጠበቅበታል ሲሉ የቀጣዩን ሂደት አካሄድ ጠቅላይ ሚኒስተሩ አመላክተዋል። ራትና ክብራን ወደ መጨረሻ መረጃችን አለፍን። ፖሊስ ጣቢያዎች ከደንብ ማስከበር ጋር በመሆን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ተሰማ። በአዲስ አበባ ከተማ የሚገኙ የፖሊስ አባላት ከደንብ ማስከበር ጋር በመሆን ድርጅቶችንና ግለሰቦችን ገንዘብ በመቅጣት ገቢ እንዲያስገቡ መታዘዛቸው ታውቋል። የየክፍለ ከተማው ስራ አስፈጻሚዎች በየጊዜው የፖሊስ አዛዦችን እየሰበሰቡ ገንዘብ በተለይም ከነጋዴዎችና ድርጅቶች በአስገዳጅ ሁኔታ እንዲሰበስቡ ትእዛዝ ተላልፎላቸዋል ብሎ የዘገበው መሰረት ሚዲያ ነው። በእያንዳንዱ ፖሊስ ጣቢያ ላይ ከላይ የተወሰነው ኮታ አለ። ያንን በተሰጠ ጊዜ ገደብ ሰብስበን ማስገባት ግዴታችን ነው ብለው ቃላቸውን የሰጡት አንድ የፖሊስ ኢንስፔክተር፣ በዚህ ምክንያት ፖሊስ መደበኛ ስራውን ጥሎ ቤት ለቤትና በየድርጅቱ ገንዘብ ሲጠይቅ ይውላልን? ብለዋል። ሌላኛው ደግሞ ገንዘብ ከምንሰበስብባቸው መንገዶች መካከል ከደንብ ማስከበር ጋር በመሆን ገንዘብ መቅጣት፣ አስገዳጅ የህዳሴ ኩፖን ማስገዛት፣ ለኮሪደር ልማት በሚል ከነጋዴዎች መዋጮ ተቋጮ መጠየቅ እንዲሁም ያልተስማማ ካለ የንግድ ፍቃድ እስከ መታገድ ይደርሳል፣ በማለት ሁኔታውን አስረድተዋል። ከሰሞኑም በርካታ የመንግስት ሚዲያዎች ፍሳሽ የለቀቁ መንገድ ያበላሹና ያልተፈቀደ ስራ የሰሩ በማለት ድርጅቶችን ከ10 ሺዎች እስከ 100 ሺ ብሮች እንደተቀጡ መዘገባችንም ይታወሳል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ዛሬ ባወጣው መግለጫ በዛሬው ቀን ብቻ ድርጅቶችንና ግለሰቦችን ከ42 ሚሊዮን ብር እንደቀጣም አስታውቋል። ስልጣኑ እንዳለው በአዲስ አበባ ከተማ ክፍለ ከተማ 1.3 ሚሊዮን ብር፣ በአቃቂ ክፍለ ከተማ 800 ሺህ ብር፣ በየካ ክፍለ ከተማ 600 ሺህ ብር፣ በቦሌ ክፍለ ከተማ 600 ሺህ ብር፣ በአራዳ ክፍለ ከተማ 500 ሺህ ብር ብቻ በዛሬው ዕለት መሰብሰቡንም ተናግረዋል። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ እውነተኛና ጠቃሚ ሆነው ካገኛችኋቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰነ ጊዜ